አሁን ጊዜው ዘመን አመጣሽ ወረርሽኞች የሚበዙበት ነው። ታዲያ እነዚህ ወረርሽኞችን ለመከላከል ቀድሞ ዓለም በደረሰበት ቴክኖሎጂ እየደረጁና ሊመጣ ያለውን የሚተነብዩ ደግሞም ቶሎ መፍትሄ የሚያበጁት ጉዳታቸውን ይቀንሳሉ ብለዋል የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ጌታቸው ቶሌራ። ኮቪድ-19 ደግሞ ለዚህ ትምህርት ሰጥቶናል ባይ ናቸው። የመጀመሪያውን ሳምፕል ወደ ሳውዝ አፍሪካ መላክን ነው የነበረብን፣ ትዝላቸው ከሆነ ማለት ነው ልከን ውጤቱ እስከመመጣ ግን ሰውየውን ይዘ ነው ምን እንደምናደርግ የማናቅበት ደረጃ ላይ እየደረስ ነው ማለት ነው። ስለዚህ ያ የላክንበት ምክንያት በሁለት ምክንያቶች፣ አንደኛ ስለ ጉዳዩ በተገቢው የተረዱ የሰው ኃይል አልነበረንም። ድክመታቸው ሳይሆን አዲስ በሽታ ስለነበረ ማለት ነው። ሌላኛው ግን ዋናው ግን ለመመርመሪያ የምትሆነው ይህ ፕራይመሪ የምትባሏ ኢትዮጵያ ውስጥ አልነበረችም። በኢትዮጵያ አራተኛው የጂኖሚክስ እና ባዮኢንፎርማቲክ ማዕከልም በሲዳማ ክልል ህብረተሰብ ጤና ኢንስቲትዩት ላቦራቶሪ ስራ ጀምሯል። ይህ ቴክኖሎጂ አዳዲስ ችግሮችን ከመለየትም ባለፈ ነባር መድኃኒቶችንም የግልጋሎት አቅማቸውን በመለየት የሚሰጠው ጠቀሜታ የጎላኑ ያሉት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የህብረተሰብ አደጋዎች ቁጥጥር ምክትል ዋና ዳይሬክተር ዶክተር መልካሙ አብቴ ቀድሞ አዳዲስ በሽታ ሲከሰት በእይታና በጥቃቅን የመለያ ማሽኖች ነበር በጤና ሚኒስቴር በኩል ይፋ የሚደረገው ብሏል። አሁን ግን ይህ ቴክኖሎጂ ጥርት ያለ ምላሽን የሚሰጥና ለውሳኔም የማያዳግስ ነው። ወረርሽኝ በምን እንደሚነሳ ያወቅን አይደለም። ስለዚህ ይሄ ምን በደንብ እስከታች ድረስ እስከ ዲኤንኤው ገብቶ መርምሮ ዘርዝሮ ማየት ያስፈልጋል። ስለዚህ የዚህ አይነት ቴክኖሎጂዎች ጥቅማቸው ይሄንን ነገር ክሪ ለማየት ነው የሚጠቅመው ማለት ነው ዝርያው ምንድን ነው ከየት ነው የመጣው ምን ይመስላል ምን ያስፈልገዋል እንዴት ይታከማል እንዴት ነው ለቀጣይ መሄድ ያለብን ዝግጅታችን ምን መምሰል አለበት የሚለውን ነገር የሚያሳይ ስለሆነ ትልቅ የሆነ ፒለር ነው እንደ ሀገር አራተኛ የሆነው እና በሲዳማ ህብረተሰብ ጤና ኢንስቲትዩት የተተከለው የመመርመሪያ ማሽን በክልሉና አጎራባች የሚከሰቱ ችግሮችን በቀላሉ ለመለየት የሚያስችል ነው የሚሉት የሲዳማ ክልል ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ዳመነ ደባልቄ ናቸው አሁን ደግሞ ኢንስቲትዩቱ ከክልሎች አራተኛ የተባለውና ዓለም የደረሰበት መጨረሻ ቴክኖሎጂ የተባለውን ሴንተር ኦፍ ጄኖሚክስ ሲኮንሲንግ ኤንድ ባዮ ኢንፎርማቲክስ በሚል ጄኖሚክስ ሲኮንሲንግ ማሽን በመረከብ ዛሬ እንግዲህ ማስጀመሪያ ፕሮግራም ነውና። ይህም ሲዳማ ክልልን ጨምሮ ለአምስት ጎረቤት ክልሎች አጠቃላይ አገልግሎት እየሰጠ ነው የሚገኘው። በአሁኑ ሰዓት ላቦራቶሪው የሲዳማ ክልል ሕብረተሰብ ጤና ኢንስቲትዩት ባለሙያዎችም በሽታዎችን እስከነ ሙሉ ማንነታቸው ለመለየት የሚያስችል ነው ይላሉ። ይህ ቴክኖሎጂም በሐዋሳ ከተማ መተከሉን ጠቀሜታው የጎላ ነው ይላሉ። በሽታዎችን ከመሰረታቸው ኢቨን አንድ አይነት ባክቴሪያ ቫይረስ ሆኖ በጂናቸው ሲኩዌንስ ይለያያል ያ ማለት ድራግ ሬዚስታንስ ሲኖር ቼንጅ ይኖራል ጂናቸው ላይ እና ያንን ቼንጅ የምንለይበት ነው። ትሪቶችን በደንብ አድርጎ የሚሰራልን ከሆነ እነዚህ ለፖሊሲ ሜከሮቹ ፍንጭ ይሰጣል ማለት ነው። ስለዚህ እነሱ የተለየ ፖሊሲ ሜክ ለማድረግ ይጠቅማል። ሌላው ለሪሰርች ለፊውቸርቲ ሪሰርቾች በደንብ ነው የሚጠቅመው ማለት ነው። ስለዚህ በቴክኖሎጂ የታገዘ ሪሰርች ሲሰራ በዚህ በጤናው ዘርፍ ላይ ትልቅ አስተዋጽኦ ነው የሚያደርገው። ይህ መሳሪያ አሁን ዓለም የደረሰበት ቴክኖሎጂን የያዘ ነውና ከማንም በፊት የተከሰተን ወረርሽኝ የማግኘት እድሉ ሰፊ ነው የሚሉት ዶክተር ጌታቸው ቶሌራ ችግርን ስንለይ አሊያም ደግሞ ነባር ችግሮችንም ድጋሜ ስንመረምርና መረጃውን ይፋ የምናደርግበት መንገድ በጥንቃቄ መሆን ይኖርበታል ብለዋል። አይደንቲፋይ የምናደርጋቸው ችግሮች ምናልባት በአገሪቷ ጠቅላይ ሚኒስትር ይፋ የምደረጉሉ ሊሆን ይችላል ማለት ስላገኘ ነው ባለንበት ቦታ የምንናገረው ላይሆን ይችላል። ስለዚህ ለዚህ ደግሞ እስከ ላይ ድረስ ተያይዘን ሁሉም ጤና ምንድን ነው የሚባለው? ምስጢር ነው አይደለም? ከህሙማን ጉዳይ ጀምሮ ምስጢር ነው። ስለዚህ በዛ መልኩ እንመራዋለን ብዬ አስባለሁ።